አይደለም ለሙቅ ለገንፎ ትራራ አልደነገጠሽ። ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ይሻልሽ። ለውሳኔ ነው ሶስና። ትራሽ ምንድን ነው የምለው? በጣም እኮ ነው የምፈራው። ይኸውልሽ ምንድን ነው ያልሽ መሰልሽ

አንቺን እና የወደድኩሽ መስልሻል፣ መስልኝ ለምን መሰለሽ? ባትወደኝ ሁሉ ሰዓትህን ትሰጠኝ ነበር ማለት፣ በቂ ሰዓት ስላለኝ ቢሆንስ? እና አልወደድኩሽሙ፣ አልወጣኝም እኮ ንገረኛ፣ ወደኸኛል? አልወደድከኝ? ሄሎ፣ አንተ ወይ ንገረኛ፣ ምሩ ወይ። አዎ ወድጄሻለሁ

አይን ሽ ይጥፋ። ኧረ አይንሽ ጥፍጥ ይበል። በሰላም ነው አንቺ፣ ራስሽ በሰላም ነው። ኑ ኑ። ይሄ ሜሴጅ ቴክስት ስልክ ምናምን በጠፋ ብለሽ እምትይው እና ታዲያ፣ አንቺ ምን አገባሽ? በቀጭን ስልክ ሰው ሲያልፍለት አይናጁ ደም ይለብሳል። አይደለም ቀጭን ስልክ፣ ለምን የግልሽን ቴል አትከፍችም? ምን ምን አገባኝ? ስለማያገባሽ ነዋ። ሜሴጁን ሳይው ስልክ ይጥፋ፣ ሜሴጅ አይሆንልኝም ምናምን ብለሽ እምትይው፣ የሰው እንጀራ ለመዝጋት። ሴትዮ፣ የደረሰብሽ የለም ሰውዬው ገቡ ጠቀጫ አሉ ልደርሽብኝ ያምርሻል እንዴ ትሰሚያለሽ ግቢያችን እንጂ ገቢያችን አንድ አይደለም እኮ መሸምን ገብቼ ከመሶብ ሽ አልቆረስኩ ገና መሶብ ላይ ነሽ የኔ መሶብ ይኸውልሽ እኛ ኑሮን ቀለል አርገን እድሜ ለብሩኪ በቴክኖሎጂ በአንድ ሜሴጅ አንድ ቪዛ ያሳል በንፋስ ፍጥነት ይመጣል

ደነሽ መረዳህ ነገር አለ። እስኪ ምሰጋብዝኝ በናትሽ። አልችልም። አትሽም ወይስ አትፈልጊም? አልፈልግም። ቆይ ለምንድን ነው እንደዚህ ጠላሽ? የሚወደድ ስብና አለኝ ብለህ ታስብ ነበር። ስምሽ ማን ይባላል? ስሜ ምን ያደርግልሃል? ለሁለተኛ ጊዜ እጠይቅሻለሁ። ስምሽ ማን ይባላል? ለሁለተኛ ጊዜ ልመልስልህ፣ ስሜ ምን ያደርግልሃል? ለሶስተኛ ጊዜ ጠይቅ፣ ስምሽ ማን ይባላል? ለሶስተኛ ጊዜ ይመልስልን? ስሜ ምን ያደርግልሃል? ከነ ስምሽ ገደልት ልትገቢ ትችያለሽ። እኔ ዮርዳኖስ፣ ማን ማንም ወንድ ረግጦኝ ሄዶ አያውቅምሽ። ዛሬ ደግሞ ሰላምታም የለም እንዴ ራንሲ ምንም እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትያለሽ? ምንም እያለቀሽ እኮ ነው። ጥፋት ነበር አላውቅም፣ ብቻ ነው ሰው ብሄድ የተሻለ ሰው ይመጣል ይሆነሽ እና አንቺ ጠንካራ መሆን ያለብሽ ደግሞ ሁሉ ነገር ለበጎ ነው ብለሽ ማሰብ ያለብሽ። የእኔ ውድ ተረጋጊ እሺ። አሁን ደግሞ በእኔ ግብዣ ምሳ፣ ቆንጆ ምሳ ነው ምጋብዝሽ ወይስ እዚህ ልስራልሽ?

ደስ ሲለንም ሲከፋንም እዚህ ወንበር ላይ ነበር ቁጭ ብለን የምናወሩ። ይቅርታ እንደዚህ አይነት ስሜት ውስጥ እልከት ይፈልገ አይደለም! አመሰግናለሁ ለካ ሲወራ ይቀላል። እንደሷ ባልሆንሽም ጓደኛሞች መሆን እንችላለን። አና እባላለሁ። ትዕግስት እባላለሁ። ብሬ ባየሽኝ ለምን ከስራ ቀርተን አብረና? ነው ብዙ ስራ አለብኝ። ሰሞኑን ስራ ቀዝቅዘዋል ስትያል ነበር። ቀዝቅዘ የቀረው አንተ ብቻ ነህ። ምን ማለት ነው? ምን ማለት እንደሆነ በደንብ ታውቀዋለህ። ሀይ፣ ሀይ! ስንት ልታወጪ ነው? ሶስት መቶ ብር ይቻላል። እንዴ ይቻላል? አንተ ስንት ልታወጣ ነው? እኔ ሃምሳ ሚሊዮን በስምሽ ምን ላርግልሽ? ማለት ቪት ሰአቶዝ ቤ አናግሪና። ማናገር ካልፈለግኩስ? በግድ ታናግሪኛለሽ። በግድ ካላናገርኩስ? እመታሻለሁ። እስኪ ደገማ ጠፈ ጥፍሻለሁ። ልጅነትን ካጨረስክ ሂድና ጭቃ ጥፍ ጥፍሽ

ምን ሆነሽ ምን ሆነ ዛሬ ለመጀመሪያ ጊዜ ሊጋብዘኝ ነው ሊበላሽ ፈላጊውን ነገር ልንገረህ ካለ በለዚያ፣ ጆሮህን ከኮርኒሱ ጋር አጣብቅልሃለሁ። ግልጽ ነው አይደለ? አሁን አዳምጠኝ። እስከ ዛሬ ድረስ ሴቶችን እንደ ካልሲ እንደምትቀያየር አውቃለሁ። የማላቅ እንዳይመስልህ። ይሄ ነገር አሁን ይበቃል። ምክንያቱም አሁን በጣም አርጅተሃል። በዛ ላይ ደግሞ የእኔ ባልነህ፣ እኔ ደግሞ ታዋቂ የሆንኩኝ ነው። ገባህ አይደል? አዎ። ስለዚህ ከአሁን በኋላ ስልክ ላይ የልብ ቅርጽም ሆነ የምስደንስ ሴት ቅርጽ ማየት አልፈልግም። የሌላ ሴት ስልክ ቁጥር ማየት አልፈልግም በአጠቃላይ ስልክ ላይ የምደውለው እኔ ብቻ ነኝ ማለት ነው ከባ አይደለ ካለበለዚያ ግን ስልክን ነው የማጋይል ሌላው ደግሞ እንደማንም ወንድ ሸሚዝ ላይ የሊፕስቲክ ምልክት ማግኘት አልፈልግም ግን ባገኝ አይንህን ነው ጎልጉዬ የማወጣል ከገበሬና ከሹፌር ማን ይሻላል ሹፌር እንዴት መኪና ይነዳል ሀብታም ነው ሀብታም ነው በምን አወቅ ብር አለው ገበሬስ ገበሬን እንኳን ተወው

ምን ኖዝማልሽ በአንድ አስጨነቀላአስብል ይህማ ግድ ይላል ግን አፍትኝሽበቀ ልሽበጣም ይግን አለምንሽ በምን ላሳይ

መረዳህ ነገር አለ እስኪ ምሳጋብዝኝ በናትሽ አልችልም አትሽም ወይስ አትፈልግ አልፈልግም ቆይ ለምንድን እንደዚህ ጠላሽ የሚወደድ ስብና አለኝ ብለት ነበር እንዴ እንደ በጣም አለ ብዙ አሪፍ አሪፍ ስብናዎች አሉኝ ለምሳሌ ቀልድ አዋቂ ነ በጣም ነው ጭዋታ ይችል እንደውም ለምን አንድ ቀልድ አነድ ቆይ እንደውም አሁን ፍርፍር ነው ምትል አግብተሻል እንዴ? አዎ አግብቻለሁ። ማንን ነው ያገባሽ? ወንድ ነው? እንዴ ድሮስ ጋብቻ ከወንድ ጋር አይደል እንዴ የሚሆነው? አረ ባለፈው ወንድሜ እኮ ያገባው ሴት ነው?

ሰራሽ ሳራ እኮ አረገዘች። ኧረ አረገዘች? አዎ ሦስት ወር ሆኗታል አሉ። ማን የነገረሽ? እኔ ነኝ የነገርኩሽ። ሌላስ ምን አልኩሽ? ምን አልሽ? ሚስጥር ነው ብዬሽ ነበር።